አብርሽ ለምን የሩታን ቀለበት አደረገ? አስደንጋጭ ነገር ማርኬ ቀረ። ጉድ። ሰላም፣ ጤና ይስጥልኝ ውድ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ሁሉ ሰላም ነው። ላይክ ሼር እያደረጋችሁ ድረስ፣ ለሁሉም እላለሁኝ። እንግዲህ የብዙዎቹ ማነጋገሪያ የሆነው ማርኬ ማርኬ ለምን ቀረላላችሁት? በነገራችን ላይ ማርኬ አልቀረም፣ አብሮ ነው የሄደው ግን አንድን ሰው ጠፋ ለማለት ለማነጋገሪያ እሱ ካሜራማን ሆኖ እነሱ አልቀረጹትም ማለት ነው። ስለዚህ አለ ይኸው ዛሬ አለው ተመስገን ብሎ መጥቷል። የብዙ የማዳም ቅመሞች ማርኬ እየተቀረ እኛ ራሳችን እናጠፋለን ሲሉ የነበሩም ነበሩ። አረ ተረጋጉ፣ የማዳም ቅመሞች። በቃ ማርኬ መጥቷል። አንደኛ ሚዜ ነው ደግሞ ማለት ነው። እና ምንም የሚያስጨንቅ ነገር ያለ አይመስለኝም። ማርኬ አልቀረም። እንዲሁ እሩታና አብርሽ አብርሽ እንዴት የሩታን ቀለበት እጣቱ ላይ ያደረገ? የብዙዎቹ ጥያቄ በኮሜንት ላይ ማለት ነው። እኔ ምን አውቃለሁ ብላችሁ እኔ ምን አውቃለውኝ ወይ በላቸው። ምክንያቱም ባለፈው የፍቅር ጥያቄ ሲጠይቃት ቀለበት አድርጎላታል። አሁን ደግሞ የጋብቻ ቀለበት ስለሆነ ምንም እጇ ላይ ስለማያስፈልግ ለዛ ይሆናል ያደረገው። ሌላ እንግዲህ ከዱባይ ጎልደን ወይም ወርቅ ገዝቶ ሊያስርላት ስለሆነ ቅዳሜ በጉጉት ብትጠብቁ እንደኔ መልካም ነው ብዬ ነው የማስበው። እኔ አላየሁትኝም ነበር ቪዲዮን በደንብ ዛሬ ነው ያየሁት ማለት ነው። እና ለጠየቃችሁን ሁሉ ዜድዬ ቀለበቱ ለምን ሩታ ወለቅ ትችላላችሁ። ዋናው የሰው ልጅ ቀለበት ሳይሆን የውስጣዊ ፍቅር ካላችሁ ነው እንጂ ቀለበት ወርቃ ከጣት ላይ ትጠፋለች። እና አብርሽና ሩታ ደግሞ አንድ ናቸው። ደግሞ አሁን በቀለበት ብላችሁ ልትመጡ ነው እና እነሱ አንድ ናቸው። ይሄው ዳኒም እንግዲህ አብሯቸው ፏ ብትን እያለ ነው። እናንተ ሊለያዩ ከነ ዳኒ ጋር ትላላችሁ፣ እነሱ ግን አብረው ናቸው። ላችኋለሁኝ በሌላ ቪዲዮ እንገናኝ። መልስ ይህን ይመስላል። ማርክዬ እንኳን ደና መጣ፣ ዌልካም።